ሳውቅ ነው እንጂ እንድትፈቅድልኝ አይደለም የነገርኩ። ለነገሩ አሳብሽ ጥሩ ነው። እኔም ከጭቅጭቅ እገላገላለሁ። አቤት አልኩኝ እኮ። እንደዚሁ ባሰሚኝ ነው እንጂ፣ ደንቆሮንሽ እያልሽኝ ነው ደግሞ። ብሉ ነገር የሆነ ነገር ማሰብ አለብሽ። እንዴትም ብለሽ ይህችን ሴትዮዋ ከባልሽ ማራቅ አለብሽ። አንቺ ገረድ አንቺ ነሽ እኔን ያሰደብሽኝ ሰሚኛለሽ እኔ ሰላም እንኳን በአንድ ገረድ ልጅ ይቅርና በማንም አልሰደበም እሺ በማንም ሰላም የሆነ ነገር አስቢ ቆይ ግን ማናት ሰላም ማለት እንደዚህ አይነት የሚገርም ታሪክ ነው ያቺ ሴት እናትህ ካልሆነች፣ ታዲያ እናንተ ቤት መኖሩ ለምን ቀጠለች? ምናልባት ሜዣ የላት ይሆናል። ደላላ ያልከውስ ለኑሮ በቂ የሆነ ነገር እንደሌለ አውቃለሁ። እሺ፣ አሁን ደግሞ ነፃነት ስላልካት ሴት እናውራ። እና ምን ማድረግ ይሻላል? በጣም ውስብስብ ሴራ ይመስላል። ምንም ነገር ማግኘት እኮ አልቻለም። በጣም ከባድ ነው። ልክ ነህ። ወንድምህ ሲመስለኝ ነገሩ በጣም ይከረረ፣ ወደ ሃዋሳ መሄድ ያለብን ይመስለኛል። ትክክል ነው። ጓድ ግባ እንዳልከው በቃ እንሂድ። ነፃነት ማለት ድሮ ግቢ ያለው ዩኒቨርሲቲ ያለው ፍቅረኛ የነበረች ነፃነት ጋር ያለኝ ፍቅር እጅግ በጣም የሚገርም ነበር። ፍቅር ማለት እኔና እንደ ነፃነት እስኪመስለኝ ድረስ ነበር ያፈቅርኳት። በኋላ ግድ ድንገት ባላወኩት መንገድ የሆነ ቀን ጥላኝ ብንብላ ጠፋች። ከዛም በኋላ ከአመታት በኋላ ድንገት ተገናኘ፣ ነገሮች ሁላ እየተበላሹ መጡ። አይዞህ ተረጋግተህ ንገረኝ። ሚስቴ ላይ የወሰንለትኩ መሰለኝ። ከዛም በኋላ ነፃነት የተፈጠረውን ነገር ሁላ ለሰላም እነግራታለሁ እያለች እያስፈራራችን መጣች። በኋላ በዚህ ጭቅጭቅ መሀል ድንገት በጥፊ ስመታት የጠረጴዛው እንጨት መታት፣ ከዛ በኋላ ወደቀች። ግን ብታምኝ ባታምኝ ምንም ነገር ላደርግ አስቤ አልነበረም። እንደዚያ ያደረኩት። ታዲያ ሞተች። ደንግጬ እዛው ጥያት ሄድኩኝ። ከዛ በነጋታው ስመጣ በቦታው አልነበረችም ነበር። የቤት ዕቃውም አለ፣ ልብሷም አለ፣ ግን እሷ እዛው ቦታ ላይ አልነበረችም ነበር። የት እንደሄደች ግራ ገባኝ። ስለዚህ አልሞተችም ማለት ነው። ልትጨነቅ አይገባም። አላውቅም። ነፍስ ያጠፋው ያህል እየተሰማኝ ነው። ምን አይነት ነገር እያስብኩ እንደሆነ አላውቅም። ሌላ ከዛ ላይ ያነሳት ይችላል። ሰው አለ አላቅም ግን ያለህ አይመስልኝም። ስለዚህ መረጋጋት አለብኝ። አንተ ምንም አላጠፋ። የእውነት እንዳልከው ሞታ ቢሆን ኖሮ የቅርብ ዘመዶቿ ወይ ደግሞ ቤተሰቦቿ ይመጡ ነበር። ካልተሳሳትኩ ሐዋሳ ናቸው ብለኸኛል አይደል? አዎ፣ ሐዋሳ ነበሩ በፊት፣ አሁን ግን አላቅም። ስለዚህ ከዚህ በኋላ የሚያስጨንቅር ጉዳይ አይኖርም ማለት ነው። እንዳልሽው ቀላል በሆነ ለማንኛውም አመሰግናለሁ። ሰው በሚያስፈልገኝ ጊዜ አጠገቤ በመሆንሽ። ችግር የለውም። አቤት፣ ግዴታዬ ነው። ስለተዋወቁ ደስ ብሎኛል። በጊዜ ሂደት ደግሞ ነገሮችን እየተገናኘ እናስተካክላለን። እማዬ ሰሞኑን አሪፍ ስራ ጀምሬልሻለሁ። ይኸውልሽ ከዚህ ገሀነም ቤት ነው የምገላገልሽ። አሜን ስ ያሳካል ፈጣሪ። እሺ እማዬ። እንደው የኔ ልጅ ሰሞኑን ስም ብሎ ሆድ ሆዴ ሲበላኝ ነበረ። እንደው ምንድነው ግን እንደዚህ ሲያስጨንቅህ የነበረው ነገር? አይደለም እማዬ፣ አንቺ አትጨነቂ። እኔ ሰሞኑን አስተካክለዋለሁ። ይሄ የስራ ጉዳይ ስለሆነ ነው። እርግጠኛ ነህ ግን? አዎ፣ አንቺ አታስቢ እማዬ። እባክህ የኔ ልጅ አትጨነቅ። ሁሉም ነገር በጊዜው ይሆናል። የምችለውን ሁሉ እያደረክ ነው። እማዬ በቃ ገቢ፣ አንቺ እኔም ጉዳይ አለኝ። ጥሩ እሺ በቃ ቻው እማዬ። እሺ ደህና ነኝ። ምሳ ይቅርብ፣ በልቼ ነው የመጣሁት። ዛሬ ስራ አልገባም እንዴ? አዎ አልገባሁም። ትንሽ አመመኝ፣ ሐኪም ቤት ነበርኩኝ እና አሁን እንዴት ነህ? ደህና ነኝ። እና ህመሙ መድኃኒት የለውም እንዴ? ማለት መድኃኒትማ ታዞልኛል። በኋላ ወጣ ብዬ እገዛለሁ ብዬ ነው። ጭራሽ መድሃኒት ሳትወስድ ነው የተሻለ ቆይ አንተም አለ ነው የሚቀልደው ሰላም ምን ሆነሽ ነው ምን አለበት አሁን እንኳን እንዳርፍ እድል ብትሰጪኝ እና ወይስ ዶክተሯ ሴት ናት እንዴት ምን ነው እውነቱን ስለነገርኩት ነበረ ሳይቅረብ እንዴ? በቃኛ። አልበላ እንዶ ነው ማምጭልኝ? ለማን ብዬ ነው የምራባው? ሃፍጥኝ ማንን ደስ ይበለው ብዬ ወሎይ። መግለጽ ይከብዳል፣ ግን በትንሹም ቢሆን ይረዳሁት ይመስለኛል። የስራ ግዴታዬን እየተወጣው እንደሆነ ራሴን አሳምኜ እንጂ ከቢሮ ውጭ ታካሚ ታሪክ የማዳመጥ ሰው እንኳን አደለሁም። ግን የመጀመሪያ ቀን ሳየው ስላሳዘነኝ ወይም ደግሞ ስለወደድኩት ይሆናል። ማለት ስለተመቸኝ። ግን ባለትዳር እንደሆነ መዘጋት የለብኝም። አዎ ማክዳ፣ በፍጹም በፍጹም አትርሽኝ እና ፍቅር እንኳን ጉንፋን መሰለሽ እንዴ? በአንድ ሳምንት የሚለቀኝ ቆይ፣ በሞላ ሴት ምን እንደዚህ የሚያደርገው? እስቲ ዙሪያ አንተ ተመልከት ከሷ የተሻሉ በጣም ብዙ ሴቶች እኮ አሉ። ይኸውልሽ መግድዬ ፍቅር እንኳን ማለት ተሽሎ መገኘት አይደለም። አንተ ደግሞ የሆነ ፍልስፍና በውስጥ ካለ አንቺ ፍቅር ስላላዘሽ ነው እንጂ ፍቅር ሲይዝሽ ይገባሻል። እንዳለ ዘይን በምን እርግጠኛ ሆነ? ዝም ብዬ እንዲሰራሽ ነው። እንዳውም በደንብ የምታይ ኖሮ ድብን ያለ ፍቅር እንዳዘን ይገባታል። መቼም ከራስሽ ጋር መሆን አለበት ፍቅር ያዘሽ እ የምሬን ነው ደሞ አላምንሽም አንቺ በየመንገዱ አዩኝ አላዩኝ እያልሽ የምትታይ ሴትዮ አሁን ፍቅር ያዘኝ ምን አለ ምንድን ነው የምንወራው? ስንነሳ አይደርስም እንዴ? የግድ ነው መውራታችን? አዎ አሁን ቢሆን ደስ ይለኛል። እሺ፣ ምንድን ነው? ስራ ለመጀመር አስቤያለሁ። ለምን ያሰምጠልሽ? አንተ ነህ ሸክም እንደሆንኩብህ እንዲሰማኝ እያደረግክ ነው። ወይንስ ስራ ሄደህ ስት መጣ ቤት ቁጭ በየሰተኝ ቁስ አረከኝ። ቆይ ማን ነው እንደዚያ ያለ? ቆይ አጎደልኩብሽ እየቀሽኝ የከለከልኩሽ ነገር አለ እንዴ? ሰላም፣ እሱ የለም ግን ንቀት እንዳደረብህ እየተሰማኝ ነው። ስለዚህ እንደ የትኛውም ሴት ወጥቼ ሰርቼ መግባት እፈልጋለሁ። እኔ ምንም አይነት ንቀት የለብኝም። እንደዛ ካሰብሽ ግን መስራት መብትሽ ነው። እኔም ላሳውቀ ነው እንጂ እንድፈቅድልኝ አይደለም የነገርኩህ። ለነገሩ አሳብሽ ጥሩ ነው። እኔም ከጭቅጭቅ ይገላገላለሁ። በወጣው በገባው ቁጥር ነገር አምርተሽ ከምትጨቅጭቅኝ እኔም ኡፍ ይላለሁ ከነገርሽ። ኧረ ነው? አዎ፣ እሺ ዘናደርስክ ተናደስክ? እማትቸኩል ከሆነ አብረን እንወጣለን። አንቺ ደግሞ የት ልትሄጂ ነው? ስራ ማመልከቻ አላስገባ ስራውን ለመቀጠር ሩስሽ እንዴ? አዎ። ጥሩ። ለማንኛውም እኔ ስለምቸኩል አንቺ ቀስ ብለሽ ውጪ። ቁርስ አበላ አልበላ እዛው መስሪያ ቤት ቁርስ ደረሰ? አዎ ደርሷል። አቤል ሲሄደ? እንዴ! አዎ አሁን ወጣኩ። እሺ በቃ ለእኔ ቁርስ አቅርቢልኝ። ግዴታ እኮ ነው። ቢሆንም እንደ አሁን እኮ ቀለለኝ፣ አሳቢን ሁላ አንቺ ላይ ጣልኩን። እኔም መልካም ሰው በምፈልግበት ሰዓት አንተን አግኝቻለሁ። ስለዚህ ደስተኛ ነኝ። አቤል፣ ይገርማል። እኔም በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። ማን ያውቃል? ፈጣሪ ለመልካም ይሆናል፣ ያገናኛል። እኔ መልካም ሰው በምፈልግበት ሰዓት፣ አንተ ደግሞ ችግርን የምታማክርበት በፈለክ ሰዓት የተገናኘ ነው ይሆናል። ለማንኛውም አመሰግናለሁ፣ ደስ ብሎኛል። እኔ በጣም አመሰግናለሁ። ለአቤል ስራ እንደምጀምር ስነግረው ተበሳጭቶ ነው ከቤት ይወጣው። ለምን ያው ምጀምርበትን እውነት ነት ስለነገርኩት ነው። ደግሞ እሱ ፊቱን እንደዚህ ጥሎ እንዴት እኔ ቤት ቁጭ ብዬ ጠብቀዋለሁ? ተይ ባክሽ፣ በደንብ ቢያስብበት ሁሉም ነገር ይገባዋል። ሰው እንዴት በዚህ ልክ ይቀየራል? ትንግርት እኮ ነው የሆነብኝ። አይ እሱ እንኳ ምናልባት ስላ ተበላሽቶበት ሊሆን ይችላል። ታዲያ ግልጹን ቢነግረኝ አይሻልም? ምናልባት ደግሞ እንችላ ለማስጨነቅ ይሆናል። አላውቅለትም ባክሽ፣ የራሱ ጉዳይ ነው። እንደዚህ ቶሎ ማት ሰላች መታገስ መቻል አለብሽ። አይ ነውት ባህሪን ይሁን በቃ፣ እኔ አሁን ልጅ መሄድ በቦታ አለኝ። በቃ ጅ አትጥፊ እሺ። ኧረ አልጠፋም እመጣለሁ። ነገራችን ላይ ደስ የሚል ጊዜ ነበር። ያሳልፍ ነው፣ ደስ ይል ነበር፣ አሪፍ ጊዜ ነበር። ስለሰጠሽ ጊዜ በጣም ነው ማመሰግነው፣ በጣም ነው ማመሰግነው፣ መልካም ጓደኛ ስላገኘው እኔም እንደዚያ አመሰግናለሁ። ደርሻለሁ ደርሼ እንደ መልካም ውሎ። ነገ እንገናኝ እንችላለን። እንገናኛለን። ደውላለሁ። መልካም ቀን። እማዬ እንዴት አደርሽ? ደህና ነኝ የኔ ልጅ። አንተ እንዴት ነህ? እንዲሁ ስቃዣ ድሬንኩ ሰላም ልበልሽ ብዬ ነው። ማየ፣ ምን ነው ልጄ? ምን አቃዣ ደግሞ ማየ? ቀዣ ትውላለሁ በለሽ ነው። ምን አውቄ። አይ አንተ ደግሞ። አንዳንዴም ድካም ነው። ባክህን አረፍ በል ወይ። ማረፍ ማየ፣ ስራ ላይ ነው ናት። የሆነ ሰው እየጠበቅኩ ነው ሰፈር። አረ ይሁን ተመስገን ነው። እሱም አንድ ነገር እኮ ነው የኔ ልጅ። አረ ማየ፣ ድምጽሽ ልስማ ብዬ ነው። ሰላም ወይ ልኝ እናቴ ወድሽ አለች። ደሞ ራስን ጠብቂ እማዬ። እሺ እሺ፣ በቃ ሰላም ዋለልኝ። እሺ እሺ፣ እማዬ እወድሻለሁ የኔ እናት ቻው። ሀገሬ! አቤት። ሀገሬ! አቤት። አሰሚም፣ እንደ አቤት አልኩኝ እኮ። እንደዚሁ በሰሚኝ ነው እንጂ ደንቆሮንሽ እያልሽኝ ነው ደግሞ? ኧረ እንደዚያ አይደለም። ይኸውልሽ እኔ ዛሬ ከአንቺ ጋር የመጨቃጨቅ ምንም አይነት ዕቅድ የለኝም። ስመጣ ግን ቆንጆ መሳሰር ተሽማኝ ማኝ ትፈልጋለሁ እሺ? ተይም በእናት ዛሬ በጣም ነው የተናደርኩት። የጻፊ ቦታ ስለተያዘ ጽዳት አለ እዛ ግቢ ያላለኝ መሰለሽ? በጥፊ ነው ያልኩት። አዋ ተበጣጠሰብኝ እኮ እኔ ምን ሃቢላ ስራ ምንድን ነው? የባንክ ቤት ሰራተኛ። ደስ ይላል። የት ብራንች? ለጊዜ የት ብራንች እንደምሰራ አለግሽ። ሚስተር ነው ለምን ምናልባት የሆነ የስለላ ድርጅት ውስጥ ተቀጣሪ? ቶሚስ እኔ በጣም ጥሩ ሰው ነው። አይ በቃ ወይ ካልሆነ ሌላ እፈልጋለሁ። ባለቤትህ እድለኛ ነች። አመሰግናለሁ። ቆይ ቆይ ቆይ አንዴ ቆይ፣ እደውልልሻለሁ። ሰላም ይል አቤል፣ አንተ አንተ ተረጋጊ። ልቃቀኝ! ምንም ልታስረዳኝ እንዳትሞክር። ማናት?

ልቀቀኝ እንዲ አምላኬ፣ ወይ ምን አለበት? ጸሎቴን በሰባ እንዲሁ ለዚች ልብ እንኳን ባሰጣት ለልጅ የሚሆን መልካም ሴታትህ ነው። አይኔ እያየ የልጄን ስቃይ እንደዚህ የምታስመለከተኝ እረተው አምላኬ። ኮርፍሽ እንደዛ ኮርፍሽ? ባለፈ ይርሽ ባክቶኝ አንተ ሁልጊዜ ኔ የማስኮረፍት እወዳለሁ። ምንድን ነው እንደዛ? አታምሪ እንጂ እንጎ በጣም ስለምወድሽ ነው። ኧረ እባክህ፣ እንደውም አልፈልግም። አትወደደኝ። ምን ያንተ ፍቅር አይመነዘር ማው ፈለግሽም ፈለግሽም አልፈለግሽም ምን ወድሻለሁ። በጣም ወድሽ። ጓደኝ ጀለሴ አቃጣይ ነሽ። በቃ ምን ነው አነሰብሽ? ከዚህ በላይ ልጨምር? ምን ልትጀምርልኝ ነው? አንቺ ቅር ካለሽማ ይጨመራል። ያው ደሞዚ ኑራ ተበኝ እንጂ ቆንቋናሽ ይሁንልሽ ምን አንኩ ደግሞ። አንሽ በጣም የናፈቀችኝ ተቸግሪያለሁ። ብሄድ ነው የባለፈው ውርጅብኝ ነው የሚደርስብኝ። በቃ ሚሄድም ፈራው። በቃ ትንሽ ጊዜ ስጣት፣ በራሷ ጊዜ ትመጣለች። ትመጣለች ብለሽ ነው? አይመስለኝም፣ ግን ያው ከቻልኩ ሞክራለሁ። አረ ነቃብል። አንዳንድ ጊዜም ቆፍጠን በል እንጂ እንደወንዶቹ በቃ ሻው ነው። በናትህ ምሳ ልጋብዝሽ። አረ እባክህ እንደውም ሜሄድበት ቦታ አለኝ፣ ሰዓት ሂዷል። አልፈልግም። የት ነው የምትሄጂው? ሜሄድበት ቦታ አለኝ ትንሽ እንደው

ምን ሆነሽ ነው? ለምንድን ነው ስነ ስርዓት የማይኖርልሽ? ምን አልኩ? በየሄድክበት ቦታ ላይ ማዋረድሽ እንደ ስራ አቆጥርሽኩ እንዴ? ኧረ እባክህ! እኔ ነኝ አንተን ያዋረድኩ ወይስ አንተ እኔን ያዋረድከኝ? ለዚህ ነበር እንደ በጣቱ ተጣርፌ የወጣኸው። አሁንማ ገባኝ የሰሞኑን ሁኔታ። ለምንድን ነው ግን እንደዚህ አስቸኩል የጠራኸኝ? እንደማየ ደሞዝ ገብቶ ጎዛሬ ሰፕሬሽ ላደረግሽ ነው። የሆነ ዕቃ ገዝቼልሽ ነው ላሳይሽ። ነይ የኔ ልጅ። አትጨነቅ አላልኩም ነበር? እኔ እንደሆነ ከቤት አልወጣም። ለራሳት ገዛም እንዴ እንዴ አንቺ ካማርሽ ልኝ እኔን ምን አነሰኝ? ማየ ቢያንስ አንቺ ትንሿን ነገር እንኳን እንዳደረግ ፍቀጅልኝ። ማየ እሺ እንግዲህ እጅህ ይባረክ። ግን ማየ ቅድም ድምፅሽ ልክ አልነበረም። አይ ኧረ ደህና ነኝ። ጉንፋን ነገር ሊይዘኝ ነው መሰለኝ፣ እንዲሁ ሲያፋፍነኝ ነው ይዋለው። እውነትሽ ነው አርማዬ አው ሀሳብ እንዳይገባ

ገደል መግባት ሲያርሽ የሚቆረጠስ አገርንም አሁን ማውጮቹ ማለት ጀመርክ። በቃ አንተ ማን ፈቀደልህ እዚህ ቤት እንድትገባ? እ ምን